የዘንድሮ ዓመት ከሌሎች ዓመታት ለየት የሚያደርገው የተሟላ የማክሮ ኢኮኖሚ ማሻሻያ ያደረግንበት ዓመተ ምህረት ነው። በታሪካችን ትልቁን የኢኮኖሚ ሪፎርም ያካሄድንበት ነው። አንደኛ የውጭ ምንዛሪ ተመን በገበያ እንዲወሰን መደረጉ፣ ደረጃ በደረጃ በገበያ የሚወሰን የወለድ ተመን የሚመራ የሞኔታሪ ፖሊሲ መደረጉ፣ እንዲሁም ገቢያችንን ለማሳደግ እና ወጪያችንን ውጤታማ ለማድረግ የሚያስችል የፊስካል ፖሊሲ መነደፉ እንዲሁም የእድገት አማራጮችን ለማስፋት የግሉን ሴክተር ሚና ለማሳደግ የተጀመሩ ስራዎችን አጠናክርን ለመቀጠል የተለያዩ የሪፎርም ስራዎች የተሰሩበት ዓመተ ምሕረት ነው። ከእድገት አፈጻጸም ጠንካራ ውጤት ያለበት ነው። ኢንፍሌሽንን ከመቆጣጠር ረገድ በጣም ጥሩ ውጤት ነው የመጣው። ከባለፉት ወራቶች አሁንም የቀነሰበት ሁኔታ ነው ያለው። ይሄ አጠቃላይ የመጣው ፈጣን እድገት እንዲሁም ኢንፍሌሽንን ለመቆጣጠር የተደረገው እርምጃ ውጤታማ መሆን መጀመሩን የሚያሳይ ነው ማለት ነው። በአጠቃላይ የገቢ አቅማችን በማሳደግ ረገድም ጥሩ ውጤት ነው እየመጣ ያለው። ከዚህ በላይ አጠናክሮ መቀጠለያ የሚያስፈልግ መሆኑም ተነስተዋል። ሌላ የመንግስት ልማት ድርጅቶች አፈጻጸምም በጣም ጥሩ ነው ያለው። አጠቃላይ የመንግስት ልማት ድርጅቶች በኢአይች ስር ተደራጅተው ሪፎርም የተደረጉ የኮርፖሬት ገቨርናንሶች እንዲሻሻል። አጠቃላይ ዘንድሮ ያላቸው የገቢ አቅም በከፍተኛ ደረጃ ያደገበት ሁኔታ ነው ያለው። ኤክስፖርታችን ላይም ጥሩ አፈጻጸም ነው ያለው። አጠቃላይ የምንዛሪ ክምችታችን ሪዘርቭ የምንለው በብሔራዊ ባንክም በጣም ጥሩ ነው። የባንኮችም የምንዛር ግኝት የተሻሻለ ነው ያለው። ስለዚህ በሁሉም ዋና ዋና የማክሮ ኢኮኖሚ እድገት አመላካቾች በምታይበት ጊዜ በጣም ጥሩ ውጤት ያለበት ነው። በፊስካል ረገድ በምናይበት ጊዜ አንደኛ ገቢያችንን በማሳደግ ግብር ኃይል ተቋቁሞ በፕራይም ሚኒስትሩ ሰፊ ትኩረት ተሰጥቶ ገንዘብ ሚኒስቴር፣ ገቢዎች ሚኒስቴር፣ ጉምሩክ ኮሚሽን፣ አጠቃላይ ሌሎችም ተቋማት ባሉበት በስፋት በግብረ ኃይል መልክ በየጊዜው ከፍተኛ አመራር በመስጠት የታክስ አስተዳደርን በማሻሻል ረገድ የክትትሉን በማሻሻል ረገድ የታክስ ተገዥነትን በማሳደግ ረገድ በጣም ጥሩ ውጤት ነው የመጣ ያለው። በዚህ ረገድ 100 በ100 የዘጠኝ ወሩን ማሳከት የተቻለበት ሁኔታ ነው ያለው። ሌላ የእዳ ሽግሽግ ነው። ከ G20 የክሬዲተር ኮሚቴ ከሚባለው የኢትዮጵያ አበዳሪዎች ቡድን ጋር ሰፊ ውይይቶች ሲካሄዱ ቆይተዋል። በመርህ ደረጃ ከስምምነት ደርሰናል። በዚህ ስምምነት መሰረትም የ3.5 ቢሊዮን ዶላር የእዳ እፎይታ ወይም ሽግሽግ የምናገኝበት ስምምነት ላይ በመርህ ደረጃ የደረስንበት ነው ይሄኛው። በቅርቡ የመግባቢያ ስምምነት ሰነድ የሚፈረም ይሆናል ከኮሚቴው ጋር በጠቅላላ እንዲሁም በሂደት ደግሞ ከእያንዳንዱ አበዳሪዎች ጋር ዝርዝር ውይይት የሚካሄድ ይሆናል። ይሄ የእዳ ጫናችንን በመቀነስ ረገድ በዚህ አመት በጣም ትልቅ ውጤት የመጣበት አመት ነው ማለት ይቻላል። ሌላኛው የማክሮ ኢኮኖሚ ማሻሻ ሪፎርሙን ተከትሎ የምንዛሪ ተመን በገበያ በመወሰኑ ረገድ የኢምፖርት ላይ የሚያመጣውን ጫና በማህበረሰብ ላይ የሚያመጣውን ጫና ለመቋቋም የሚያስችል ከፍተኛ የድጎማ በጀት ነው ዘንድሮ የበጀት ነው። በማዳበሪያ በከፍተኛ ደረጃ ደጉመናል። ነዳጅ በከፍተኛ ደረጃ ደጉመናል። የምግብ ዘይት፣ የመድኃኒት መሰረታዊ የመድኃኒት አቅርቦት እንደጉመናል። የመንግስት ሰራተኞች ደመወዝ ተጨምረዋል በከፍተኛ ደረጃ ማለት ነው። እንዲሁም በአጠቃላይ በግብርና ምርት አቅርቦት ረገድም በከፍተኛ ደረጃ ስራ በመስራት የኢንፍሌሽን ጫና እንዳይከሰት የምግብ አቅርቦት በማሻሻል ረገድም ጥሩ ውጤት ነው ያለው። ስለዚህ መንግስት ከድጎማ አንጻር በጣም ሰፊ ስራ ነው የሰራው። ስለዚህ የተሟላ ማክሮ ኢኮኖሚ ማሻሻው በተረጋጋ ማህበራዊና አገራዊ ሁኔታ ውጤታማ በሆነ ማክሮ ኢኮኖሚ አፈጻጸም የሴክተሮች የዘርፍ የኢኮኖሚ እድገትም በጣም ጥሩ ነው ያለው። ግብርና በጣም ጥሩ ነው። ኢንዱስትሪም የአቅም አጠቃቀም መሻሻል ላይ በጣም ከፍተኛ ውጤት የመጣ ያለበት ሁኔታ ነው ያለው። አጠቃላይ ሌሎች የአገልግሎት ዘርፍን በማስፋፋት ረገድ በጣም ጥሩ ነው። ዲጂታላይዜሽን በማሳደግ ረገድ እየመጣ ያለው በኢትዮጵያ እጅግ በጣም በጣም ከፍተኛ ነው። ስለዚህ ዋናው ነገር ይሄ የተጀመሩት የማክሮ ኢኮኖሚ ማሻሻው ተጠናክሮ እንዲቀጥል፣ የምርታማነትን የማሻሻል ጉዳይ፣ የንግድ ስርዓትን የማሻሻል ጉዳይ፣ የኤክስፖርት የማሳደግ ጉዳይ፣ ገቢያችን የማሳደግ ጉዳይ፣ የውጭ ቁጠባን እና ውጤታማነትን ማነትን በማሳደግ ረገድ፣ የመንግስት የልማት ድርጅቶች አፈጻጸም በማሻሻል ረገድ የተጀመሩ ስራዎች ተጠናክሮ መቀጠል ያለባቸው መሆኑ ነው ከመግባባት የተደረሰ ያለው። አመሰግናለሁ።